34 እስከ 40 ጃንደረባውም ለፊልጶስ መልሶ፣ እባክህ ነቢዩ ይህንን ስለማን ይናገራል ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ፣ እንዳልጠመቅ የሚከለክለኝ ምንድን ነው? አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል፤ አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው፤ ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ፣ ወደ ቂሳሪያ እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። ይለናል። እግዚአብሔር የተመሰገነ ይሁን። እንግዲህ የወንጌል አገልግሎት ባህሪው እንደዚህ ነው። በከተማም በገጠርም በደመቀ ስፍራ በለመለመ ስፍራ በከተማም እንዲሁም ምንም በሌለበት በምድረ በዳም ቢሆን ወንጌል ሊሰበክ ሊገለገል ይችላል። እና በምድረ በዳ የተሰጠው የወንጌል አገልግሎት ለፍሬ ሲበቃ ነው የምናየው። አሁን በዛሬው ንባብ ውስጥ እግዚአብሔር ነገሮችን በሙሉ አዘጋጅተዋል። የሰውየውን የኢትዮጵያውን ጃንደረባ ልብ አዘጋጅተዋል። እንዲሁም በዚያ ምድረ በዳ ውስጥ ለፊልጶስ የሚሆን የመንፈስ ቅዱስ ምሪት አድርጓል። ልቡን በመንፈስ ቅዱስ ኃይል ሞልቶታል። ይህ ብቻ አይደለም፤ ፊልጶስ ለዚህ በስጋ ትልቅ ለሚባል ሰው የሚሰብክበትንም ርዕስ የሚነሳበትን የመጽሐፍ ቅዱስ ክፍል አዘጋጅቶለታል እና እንደሰማ ነው ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ነው የሚለው ቁጥር 35። በሮሜ ምዕራፍ 1 ቁጥር 1 ላይ በነቢያት መጻሕፍት አስቀድሞ ተስፋ የተሰጠው ወንጌል እንደነበረ ይናገራል። አሁን በትንቢተ በትንቢተ ኢሳይያስ ውስጥ የተነገረውን ወንጌል ነው የምናገኘው ክርስቶስን የሚመለከት ነገር ማለት ነው የሚመጣውን መሲሕ የሚመለከት ነገር። ለዚያ ነው ስለ ኢየሱስ ወንጌልን ሰበከለት የሚለው። በተለይ ደግሞ በጣም የሚያስፈልገው ዋነኛው ነገር ጌታን ኢየሱስ ክርስቶስን እንደ ታረደ በግ የሚያቀርብ ወንጌል ነው የተሰበከለት ይሄ ሰው እና በጣም አስገራሚ ነው። ሄዶ ወደ ኢየሩሳሌም ሄዶ የኃጢአት መስዋዕት ስለማቅረቡ እንኳን እርግጠኞች አይደለንም። እጁን በሆነ የኃጢአት መስዋዕት በግ ላይ ስለመጫኑ የምናውቀው ነገር የለም። ሊሰግድ ደርሶ ተመልሷል። ይሄ ሰው ከዚያ መቅደሱ የሰጠው ሊቃነ ካህናት የሰጡት ጻፎችና ፈሪሳውያን የሰጡት ነገር የለም። የመለሱለት ጥያቄ የለም። ለሕይወቱ ለነፍሱ የሚያስፈልገውን ነገር ከኢየሩሳሌም አላገኘም። ነገር ግን በእጁ ከያዘው መጽሐፍ ውስጥ ለነፍሱ መዳን የሚሆነውን ነገር አገኘ። ያንን ደግሞ የሚያብራራለት ስለማን እንደሚናገር የሚመራውን ሰው የወንጌል ሠራተኛ መንፈስ ቅዱስ ላከለት እና ብዙ ነው የተሰበከው። ይሄ ሰው በሰረገላው ላይ እንዲቀመጥ አድርጎት እየተጓዙ ነው ወንጌሉን የሰበከለት። ይህንን የምናውቀው ወረድ ብለን ሰረገላው ይቆም ዘንድ አዘዘ የሚል፣ በመንገድ ሲሄዱ ወደ ውሃ ደረሱ የሚልና ሰረገላው ይቆም ዘንድ አዘዘ የሚሉ ቃላትን ስናገኝ እየተነጋገሩ የነበረው እየሄዱ ነው እንጂ የተገናኙበት ቦታ ቆመው አልነበረም የሚያወሩት። ይህ ሰው ወደ ምድሩ ወደ አፍሪካ ወደ ኢትዮጵያ በሚወስደው መንገድ ላይ እየተጓዘ ጉዞውን ቀጥሏል። በዚህ ጉዞ ውስጥ መጀመሪያ መጽሐፉን ያነብ ነበር። አሁን ደግሞ የምሥራቹን ቃል እየሰማ ነው። እንግዲህ የወንጌል መድረክ የሆነው በቃ ያ ሰረገላ ነው። ወንጌሉን እየሰማ ያለው በዋናነት አንድ ግለሰብ ነው። ምናልባት እነሱ ሲነጋገሩ በዚያ ያሉ አጃቢዎችና አገልጋዮችም ሊደርሳቸው ሊሰሙም ይችላሉ። ስለዚህ የወንጌል ሰራተኞች በር ተከፈተልን የሚሉት ምን ያህል ሕዝብ ሲያገኙ ነው እንዴት አይነት ቦታ ሲሄዱ ነው የሚለውን ነገር እንማርበታለን። የትም ይሁን አንድ ግለሰብም ይሁን ሁለት ሶስትም ይሁኑ ብዙዎችም ይሁኑ እግዚአብሔር የተከፈተ ልብ፣ የተከፈተ የአገልግሎት በር ሰጥቶን በመንፈስ ቅዱስ ምሪት እንደዛ ባለ ሁኔታ ማገልገል ካለብን እንደ ፊልጶስ መታዘዝ ነው ያለብን። ውጤቱ ብዙ ነው። አንድ ሰው አንድ አይደለም። አንድ ሰው ብዙ ነው። ይሄ ሰው እዚህ ቦታ ላይ እንኳን ብዙ ነው። ከነሠራተኞቹ መታሰብ አለበት። እንደገና ወደ ምድሩ ሄዶ ከንግሥቲቱ ጀምሮ ያሉ የቤተ መንግሥት ሰዎች አሉ በቅርብ ሊያገኛቸው የሚችሉ ከዛም ቀጥሎ በስራ ጉዳይ የሚያገኛቸው የአገሩ ሰዎች፣ የአገሩ ሕዝብ አሉ። ስለዚህ ለአንድ ሰው ብያልደክምም አይነት ማለት የለብንም። እዚህም ቢሆን እንዲህ ክትትል ትምህርት ስናስተምር ሊሆን ይችላል፣ ወንጌል ስንመሰክር ይሆናል። አንድ ሰው ላይ የምንሰጠው ጊዜ ታሳቢ ማድረግ ያለበት በዚያ ሰው በኩል ብዙዎች እንዳሉ እውነት ነው። ሰው ሲለወጥ፣ ሰው ሲያርፍ፣ ሰው ህይወቱ ህይወቱን ለጌታ ሲሰጥ እሱ የጣፈጠውን ነገር እሱ ያረፈበትን ነገር ለሚወዳቸው ያካፈላል፣ በዙሪያው ላሉት ያካፈላል። በሌላ ጊዜ ሌላ ሰው ይዞ ይመጣል። በዚህ መንገድ ነው የወንጌል ስራ የሚዛመተው። መንፈስ ቅዱስም ስራውን የሚሰራበት መንገድ ይሄ የአደባባይ የመድረክ ስራዎችን ብቻ ሳይሆን የአንድ ለአንድ አገልግሎት የወንጌል ስራ የምንለውም እንደዚህ አይነት አገልግሎት መኖሩን መረዳት አለብን ማለት ነው። እንግዲህ መጀመሪያ ይሄንን ነው የምንረዳ። አሁን የወንጌል ስብከቱ ብዙ ነው፣ ሁሉም አልተጻፈም። ሰበከለት ነው የሚለው በዛ ውስጥ ሌላው ሳይቀር ማመኑን እና ከክርስቶስ ጋር ራሱን መቁጠሩን እንዴት ሊገልጥ እንደሚችል የነገረው ይመስላል። ከክርስቶስ ጋር የሚተባበረው ራሱን የሚቆጥረው የሚገልጸው በሚታይ መንገድ የጌታ የኢየሱስ ክርስቶስ ደቀ መዝሙር የሚሆነው በውሃ ጥምቀት እንደሆነ ለዚህ ለኢትዮጵያዊ ጃንደረባ ፊልጶስ እንደነገረው መረዳት እንችላለን። ከምን ቁጥር ሰላሳ ስድስት ላይ ስንደርስ ጃንደረባው ከራሱ መሻት ከእምነት በሆነ ጥያቄ እንዲህ ብሎ ሲጠይቅ እንሰማዋለን። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ልክ ውሃ ሲያይ ወዲያውኑ የተማረውን ትምህርት በተግባር መግለጥ ነው የፈለገው። ወዲያው መታዘዝ ነው የፈለገው። እንኳን ለነገ ለበኋላ ማሳደር አልፈለገም። እንደዚህ በሚሆንበት ጊዜ መልሱ ምን ሆነ? ፊልጶስ ይሄን ጥያቄ እንዴት አስተናገደው? ምናልባት ይህንን ጥያቄ ጃንደረባው በዚህ ደረጃ ይጠይቃል ብሎ ላያስብ ይችላል። እሱ ወንጌል መስበኩን ነው። ወንጌል ያመነ ሰው በክርስቶስ ያመነ ሰው በውሃ ጥምቀት ራሱን እንደሚገልጥ የክርስቶስ ምስክር እንደሚሆን ነግሮታል እንጂ እንዲው እዚያው ወዲያው ይወስናል ብሎ ላያስብ ይችላል። ግን እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው የሚል ጥያቄ ለፊልጶስ አቀረበ። ይሄ ጥያቄ ሲቀርብለት አይ እንዴት ነው አንተ አዛብ ነህ፣ ግን ተገርዛል መጀመሪያ ብሎ አይሁዳዊነትን አልሰበከውም ወይም እንደዚህ አይነት ቅድመ ሁኔታ አላቀረበለትም። አይ በቅድሚያ ወደ ሰማሪያ ሄደን ስርዓቱ የሚፈጸመው በቤተ ክርስቲያን ነው አላለውም። እሱ ከዛ ተልዕኮ ስለመጣ የእኔ አጥቢያ ጉባኤ መጀመሪያ መፍቀድ አለባት ሊባሉ የሚችሉ ሊገመቱ የሚችሉ ነገሮች አሉ። ወይም ኢየሩሳሌም ያሉት ዋናውን የወንጌል አደራ የተቀበሉ ሐዋርያት ስልጣን ያላቸው እነሱ የሚሉትን መስማት አለብን፣ ወዘተ። አንተ ደግሞ ከአሕዛብ ወገነህ፣ በዚህ ላይ ይዘህ የምትሄደው ወደ ሩቅ አገር ነው፣ ወደ አገርህ ነው። ከኢየሩሳሌም ድንበር ውጭ እየሄደ ነው። ይሄ ምስክርነት እንዴት መደረግ እንዳለበት ከሌሎች አገልጋዮች ጋር መመካከር አለብን ወዘተ ሊባል ይችላል። የመጀመሪያም ከመሆኑ ጋር ተያይዞ ማለት ነው። ይሁን እንጂ ፊልጶስ ከስጋና ከደም ጋር አልተማከረም። ከሌላ ሰው ጋር ማለቴ አይደለም፣ ከራሱ አስተሳሰብ ጋር ስጋና ደሙን አላማከረም። እንዴት ባደርግ ይሻላል ብሎ አላውጠነጠንም ጥያቄው እንደ ዱብዳ አርጎት ላስብበት ልምከርበት እያለ፣ ስለዚህ አዲስ ገጠመኝ ምን ማድረግ እንዳለበት ለማሰብና ወይ ከሌሎች ጋር ለመመካከር ቀጠሮ አልሰጠም። እንዳልጠመቅ የሚከለክለኝ ምንድን ነው? ራሱ ይህ ጠያቂ ጃንደረባው ምንም የሚከለክለኝ ነገር የለም፣ የሚል ነገር በውስጡ ያሰበ ነው የሚመስለው። በቃ ሁሉ ነገር ያልከኝ ነገር ገብቶኛል እና አሁን ምንም ከሌለ እነ ውሃ መጠመቅ እችላለሁ የሚል ውስጣዊ ግፊት በልብ ውስጥ እንዳለ በተወሰነ መጠን መረዳት እንችላለን። ይሁን እና እዚህ ቁጥር ሰላሳ ሰባት ላይ በተሰጠው መልስ በፍጹም ልብ ብታምን፣ በቃ የቀረበው ቅድመ ሁኔታ ይሄ ብቻ እንጂ ሌሎች ስነ ስርዓቶች አይደሉ። ያ ገና ያልጨረስከው ትምህርት አለ መጀመሪያ ክትትል ትምህርት ተምረ፣ እስከዚህ እኛው ርዕስ ድረስ እስከ ጌታ መምጣት ድረስ መማር አለብህ አይነት ነገር እንደዛ አይነት ነገር ውስጥ አይደለም አሁን እዚህ ስፍራ ላይ ያቀረበልህ በፍጹም ልብህ ብታምን። ይሄም ራሱ ከተግባራዊ ልምድ የመጣ እንደሆነ አስባለሁ። ከዚህ በፊት በፍጹም ልቡ ሳያምን የተጠመቀ ሰው አለ። ልቡ በእግዚአብሔር ፊት የቀና ያልነበረ ሰው ስለ ሲሞን ተምረናል። አመነ፣ ተብሎ ተጠመቀ፣ ከፊልጶስም ጋር ይተባበር ነበረ እና በኋላ ግን ጴጥሮስና ዮሐንስ ሲመጡ እንዳላመነ ታወቀ፣ ልቡ በእግዚአብሔር ፊት የቀና እንዳልሆነ ተገለጠ። ስለዚህ እንዲሁ ዝም ብሎ አምኛለሁ በሚል በመቀላቀል መሆን የለበትምና በፍጹም ልብ ብታምን ተፈቅዷል እንጂ ሌላ ቅድመ ሁኔታ የለውም። እና በትክክል ይህ ሰው ያመነውን አውቋል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የሚታመን ማንነት በልብ ውስጥ ገብቷል። የሚታመነውን አውቋል። በቃ ሌሎች ነገሮች ውስጥ አልገባም። በተሰበከለት ወንጌል ጎልቶ የታየው ኢየሱስ እርሱ ክርስቶስ፣ ይጠበቅ የነበረው ክርስቶስ ደግሞም የእግዚአብሔር ልጅ እንደሆነ ተነግሮታል። ስለዚህ እምነት ያረፈበት ማንነት አለ። ጌታ ኢየሱስ ነው። እርሱ ተሰቅሎ ሞቶ ተቀብሮ ከሙታን ተነስቶ በክብር በእግዚአብሔር ቀኝ ነው በዛ ሰዓት ላይ ያለው። አሁን ይህ ኢየሱስ ወደዚህ ሰው ሊመጣ ይህን ሰው ሊያገኘው በዚህ ሰው ልብ ውስጥ ሊገባ የሚችለው በወንጌል ስብከት ነው፣ በእግዚአብሔር ቃል ነው። በአይኑ ሊያዩ አይችልም። በጆሮው ግን ስለ እርሱ ሰምቷል። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። ስለዚህ በወንጌል ስብከት በጆሮው በኩል ወደ ልቡ የገባውን ኢየሱስን አምኖታል፣ ተቀብሎታል፣ በውስጡ ስፍራ ሰጥቶታል፣ የእርሱ ሆኗል። ራሱን መስጠት ፈለገ። ስለዚህ በተነገረው መሠረት ከዚህ ከሞት ባሻገር ካለው በትንሣኤ ኃይል ተነስቶ በክብር በእግዚአብሔር ቀኝ ካለው ጋር መተባበር ነው የፈለገው። ስለዚህ ፊልጶስ ተጠመቅ እስኪለው አልጠበቀም፣ እራሱ እንዳልጠመቅ የሚከለክለኝ ነገር ምንድን ነው አለ። እምነት በፍጹም ልብ ማመን ነው ያለበት። ይህን ደግሞ አምኗል። በመሆኑም አሁን ሰረገላው ይቆም ዘንድ አዘዘ። ክብር ለእግዚአብሔር ይሁን። በጣም ደስ የሚል እርምጃ ነው። ለነገ አላሳደረው። ብዙ ጊዜ ችግራችን ምንድን ነው? ወንጌል የምንሰብክም ወንጌል የምንሰበክም ወይም ቃሉን ተቀብለናል የምንልም ሰዎች ማሳደር ነው፣ ሁሉን ነገር ለነገ ማለት ነው። በዚህ መሃል ጠላት ዕድል ያገኛል የተለያዩ ዘሮችን ለመዝራት ግን እንደ ርብቃ መሆን ጥሩ ነው አንዳንድ ጊዜ ከዚህ ሰው ጋር ትሄጃለሽን ስትባል ላስብበት እንደዚህ እንደዛ ውስጥ አልገባችም እሄዳለሁ ነው ያለችው በኋላ ተጽዕኖ ከማን ጋር ከነማን መጣ ከቤተሰብ እንደ አንድ አስር ቀን እንኳን ትቆይልን አሉ የአብርሃም ሎሌ ምን አለ? እግዚአብሔር መንገዴን አቅንቶልኛልና አታዘግኝ። እግዚአብሔር ይመስገን። ስለዚህ ልባችን የተነካ ዕለት እና የእውነት በቀራኔው መስቀል ላይ የተሰራልን ስራ ልባችንን የነካው የገባለት ማሳደር የለብ በቃ ሕያው ግንኙነት ከጌታ ጋር መፍጠር አለብን። ርብቃ እግሯን ካለችበት ቦታ አነሳች፣ የአብርሃምን ሎሌ ተከተለች። ስለ እርሱ ወደ ሰማችለት እንጂ በዓይኗ ወዳላየችው ጉዞ ጀመረች። ኢትዮጵያዊ ጃንደረባ ያደረገው ይሄ ነው። በቃ ወደ ክብር ወደ ሰማይ ለእርሱ ቦታ ወደ ያዘለት ወደ ጌታ ወደ ኢየሱስ ክርስቶስ ጉዞ ነው የጀመረው። ይሄ ሰው ይሄ ሰው ይህን ጉዞ ለነገ አላሳደረውም፣ ወዲያውኑ ወሰነ። በጣም የሚገርም ነው። ሊይዙት የሚችሉ ብዙ ነገሮች አሉ። እነዛን ነገሮች በሙሉ ወደኋላው ኋላው ሲጥል ነው የሚ ሰረገላው ይቆም ዘንድ አዘዘ። እነሆ ሁለቱም ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ ይልና ፊልጶስ ምን አደረገው? አጠመቀውም የሚል ቃል እናነባለን ማለት ነው። ክብር ለእግዚአብሔር። ዛሬ የመንፈስ ቅዱስ ዋነኛ መልእክትም ራሱ ይሄ ጃንደረባው ብቻ ሐሳብ አይደለም። የመንፈስ ቅዱስም የመንፈስ ቅዱስም ዋነኛ መሻት ይሄው ልክ ቅድም እንደጀመርኩት ሎሌው አታዘጊ እንዳለው አይነት፣ በእነዚህ በቆርኔሌዎስ ቤተሰብ መለወጥ ወይም ማመን ጊዜ መንፈስ ቅዱስ በጴጥሮስ አንደበት የተናገረው እዚህ ላይ አስታውሳለሁ። ብዙ መንፈስ ቅዱስ መውረዱን የሚያመለክቱ ምልክቶች ከታዩ በኋላ ጴጥሮስ ምን አለ? በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን እየተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? የውሃ ጥምቀት በሆነ ቅደም ተከተል ይህን ሲያደርግ ይህን ሲያሟላ ይህን ሲያሟላ ነው እንጂ ይህን ካላደረገ አይሆንም ተብሎ የሚከለከል ነገር እንዳልሆነ ነው። እግዚአብሔር የተቀበለውን በውሃ ጥምቀት መቀበል ያስፈልጋል ማለት ነው። ሰዎቹ መንፈስ ቅዱስን ሲቀበሉ ትርጉሙ ምንድን ነው? እግዚአብሔር እነሱንም እንደተቀበለ የሚያረጋግጥ ማሳያ ነው። ኢየሱስን በማያምኑ ሰዎች ውስጥ ደግሞ መንፈስ ቅዱስ ሊገባ አይችልም። ቃሉን በሰሙ ጊዜ በሰሙት ቃል አምነዋል፣ እምነት ከመስማት ሆኖላቸዋል። ስለዚህ መንፈስ ቅዱስ የውሃ ጥምቀትን እንደ ቅድመ ሁኔታ አልወሰደም። እዚህ ጋር እራሱ በቀጥታ ገባ። የሚበልጥ ነገር ሆነ። ስለዚህ የውሃ ጥምቀት ማለት በጣም ከዚህ መንፈስ ቅዱስን ከመቀበል ያነሰ ነገር ነው። ስለዚህ ውሃን የሚከለክላቸው ማን ነው አለ። ያ ጃንደረባ እንዳልጠመቅ ውሃን የሚከለክለኝ ማን ነው ነው እያለ ያለው። እዚህ ጋር ደግሞ በጴጥሮስ አንደበት የእግዚአብሔር መንፈስ ውሃን የከለከላቸው ዘንድ ማን ይችላል? ያመኑ ሰዎችን ማለት እንዲጠመቁ ያደረጋቸው እምነታቸው ነው። ስለዚህ እውነተኛ እምነት፣ ፍጹም እምነት ብቻ ለጥምቀት ቅድመ ሁኔታ ይሆናል ማለት ነው። ወደኋላም ከፍ ብለን ምዕራፍ ስምንት ቁጥር ቁጥር አስራ ሁለት ላይ ስንመለከት ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ ይላል። በእርግጥ ፊልጶስን ባመኑት ጊዜ ማለት ያው የሚሰብከውን በተቀበሉ ጊዜ ማለት ነው። ፊልጶስ የተናገረው ነገር እውነት ነው ብሎ ባመኑ ጊዜ ማለት ነው። ያመኑት ኦብጀክት ወይም የሚታመነው ግን ግልጽ ነው፣ ጌታ ኢየሱስ ነው። ሌላው ወደኋላ የባላም አምሳለት የተጠመቁትን ሰዎች ስንመለከት ምዕራፍ ሁለት ቁጥር አርባ አንድ ላይ ቃሉን የተቀበሉ ተጠመቁ ይላል። ስለዚህ ቃሉን የተቀበሉ ናቸው። የጴጥሮስን ቃል፣ ጴጥሮስ የሰበከውን ቃል የተቀበሉ ሰዎች ናቸው የተጠመቁት። ስለዚህ መጠመቅ የሚኖርባቸው አማኞች ናቸው። እምነት ለጥምቀት ቅድመ ሁኔታ ሊሆን ይችላል። ሊከለክል የሚችል ነገር ካለ አለማመን ነው። የአማኞችን ጥምቀት ተግባራዊ የምናደርግበት ምክንያት ይሄ ነው። ያው የሕፃናት ጥምቀት በዘመነ ሐዋርያት ስለመኖሩ የእግዚአብሔር ቃል አያሳየንም። ስለዚህ አማኞች በጌታ በኢየሱስ ክርስቶስ ያመኑ፣ ለዛውም በፍጹም ልባቸው ያመኑ ሰዎች መሆን አለባቸው። አሁን በክርስትናው ዓለም በአብዛኛው የአፍ አማኞችን እናምናለን የሚሉ ሰዎች እንዴት ሊበዙ ቻሉ? ሲባል በወንጌል ስብከት እና በዳግም ልደት ከክርስቶስ ጋር ራስን በመቁጠር ሳይሆን ዝም ብሎ እንደ አንድ ተቋም እንደ አንድ ሃይማኖት፣ ክርስትናን መከተል የልብ መለወጥ በሌለበት ማለት ዝም ብሎ ሰዎች ተከታይ ነን የሃይማኖቱ ተከታይ ነን ሲሉ ለዛ ምልክት ለማድረግ ብቻ ጥምቀትን መጠቀም ስለተጀመረ በፍጹም ልባቸው ያላመኑ ሰዎች በክርስትናው ዓለም ውስጥ ገቡ ማለት ነው። በስፋት ነገሩ ከመጀመሪያውም ከዘመነ ሐዋርያት ጀምሮም እንደዚህ አይነት ችግሮች እንደነበሩ ያው ከሲሞን ነው የምናየው። አመነ ተባለ ያመነ መስሏቸው አጠመቁት። እንደዚህ አይነት ኬዞች ብዙዎች ይኖራሉ። በዛ ላይ የሐሰት ወንድሞች በነ ጳውሎስ ላይ በነ ጴጥሮስ ላይ የሚነሱት የዛ ዘመን የሐሰት አስተማሪዎችም እነሱም አጥማቂ ሆነው የሚገለጡበት ሁኔታ ይኖራል። ስለዚህ እውነተኛ አማኝ ሳይሆኑ የመጠመቅ ዕድሉ ገና ከመጀመሪያው ነበረ። እንዲሁ ስርዓታዊ ብቻ የማድረግ ነገር ማለት ነው። እዚህ ጋር ግን በፍጹም ልብ ያመነ የእውነት የተለወጠ የእውነት ዳግም የተወለደ ይህ ብቻ አይደለም። ዳግም ከመወለዱ በፊት ግን የአሮጌው ሰው ማንነቱ የሞተለት የአዲሱ ሰው ማንነቱ የተወለደለት ሰው ሲጠመቅ ነው።